ምናልባት እኔ እዚህ ጋር የመጣልኝ ነገር ያንን መረጃ በትንሹ እየሰጠን ስንሄድ እኮ ይሄ ልጅ ከአካባቢው ከሆስፒታል መድኃኒት ከሚወስድበት ስለ ኤች አይ ቪ የተለያየ ነገሮችን እያየ እየሰማ ሊመጣም ይችላል እኮ በዛው፣ አይደለም? ትክክል ነሽ። ይሄ ትክክለኛና ፕራክቲካ የሚያጋጥምን ነው። ይሄ እሰየው ነው። ለምን ከሱ ሳይድ ተዘጋጅቶ ይሄን ለማወቅ መፈለጉ ሌላ የማይሆን ኢንፎርሜሽን ከሚያገኝ ይልቅ ፕሮፐር በሆነ መንገድ ከኛ ጋር እዚህ ኮሚኒኬት እያደረገ መስማቱ ጥሩ ነው። አወቃል ያንን ከኛ ከመስማቱ በፊት ማወቁ ዲስአድቫንቴጅም አለው። ዲስአድቫንቴጁ ምንድነው? በኋላ በነገራሚ ብዬ ነው ያላሰበውን ኢንፎርሜሽን እንዳያገኝ ነው። ለምሳሌ ኤች አይቪ የሚባለውን ነገር ሳያውቅ እኛ ፕሮሰስ ላይ ያለን ኤች አይቪ እንዳለበት ሲያውቅ እያጨበረበር ነው ያለ እኛ የሸፈነው ነገር ያለ በተለይ ቤተሰቡ በተለይ ቀጥተኛ አስተላለፈችብኝ ብሎ የሚያስበውን እናቱን፣ ወላጆቹን፣ አባቱን ሊወቅስ ይችላል። እና በአብዛኛው እንግዲህ በጥሩ መንገድ ተደረገ ካልን እንግዲህ ከሁሉም በላይ ታቅዶና በእቅድ መሰራት አለበት። በዝግጅት መሰራት አለበት። የሚመለከታቸው ወገኖች ልጁን ጨምሮ ባለሙያው በቤተሰብ መኖር እና መዘጋጀት አለባቸው። የግድ ነኝ። በተለይ ደግሞ የጤና ባለሙያ የግድ መኖር አለበት። እንደዚህ ዝግጅቱ ከተደረገ በኋላ ዲስክሎዝ ለማድረግ ወይም ለመንገር ለምንድን ነው ለምንድን ነው፣ አሁን ቅድም እንዳልሽው የባለሙያው ሮል ምንድን ነው ያልሽ እንደሆነ ልጆች የሚያነሷቸው የተለያዩ ጥያቄዎች አሉ። አንዳንዴ ለባለሙያም ሊከብዱ ይችላሉ። እነዛን ቤተሰብ መመለስ ሳይችል ሲቀር ብስጭት ውስጥ እንዳይገባ ያልሆነ መልስ እንዳይሰጠው ባለሙያው ይሄን ያግዛል። ከወላጁ የበለጠ ደግሞ ማንም ለልጁ ተቆርቋሪ ስለሌለ ወላጁን ደግሞ ኢንቮልቭ ማድረግ አለብን። መኖሩ ደግሞ እያየ በሂደት እንትን ያደርገዋል። ብዙ ጊዜ ቻሌንጆቹ ከሁሉም አቅጣጫ አሉ ከሁሉም አቅጣጫ አሉ ከዛ ይሄ ከተነገረ በኋላ ደግሞ ትክክለኛው መንገድ ከተካሄደ በኋላ ዶክመንት ተደርጎ ፖስት ዲስክሎር ፎሎ አፕ የሚባል አለ። ከማሳወቅ በኋላ ያለው ክትትል በጣም ኢምፖርታንት ነው። ለምን አንዳንድ ልጆች ይህን ኢንፎርሜሽን ከሰሙ በኋላ ጸጥ የሚለዋሉ፣ ምንም አይነት መልዕክት አታይም ፊታቸው ላይ። የዚህም ጊዜ ሁለት አይነት መንገድ ነው። አንዳንዶቹ ፖዚቲቭሊ ተቀብለውት ሊሆን ይችላል። አንዳንዶች ደግሞ ኔጌቲቪሊ ተቀብለውት ያንን እንዴት እንደሚያቅ አይምሯቸው የተጨነቀ ሊሆን ይችላል። ስለዚህ ይህንን ለማወቅ በየወሩ በየሁለት ወሩ ስናደርግ የነበረውን ይህን ዲስክሎዥር ወይም ማሳወቅ ከሰራን በኋላ ግን በሁለት ቀን በሶስት ቀን ማየት አለብን። ባለሙያ በባለሙያና ቤተሰብ ጋር ሆነ መደብ ማየት አለብን። ከዛ በኋላ በደንብ ሲገባቸው በተለይ አንዳንድ ምሳሌ በምሳሌነት በምሳሌነት የማነሳው ሁልጊዜ ኤችኤፍ የሚባል ድርጅት የሰሩትን ስራ ሳይ ይሄንን ማሳወቅ ላይ የሚሰሩትን ስራ ማሳወቅ የሚሰራበት ቀን ላይ ሌሎች ከዚህ በፊት እራሳቸውን አውቀው በጥሩ ሁኔታ ላይ ያሉ ልጆችን ያመጧቸውና ልክ ጨርሰው ሲወጡ ተቃቅፈው እንዲሳሳሙ እኛም እንዳንተው ዛሬ እንትን እንዳለከው እኛም ተደርግ ምናምን ሲሉት ልጁ የነበረው ልጆቹ ያላቸው ጭንቀት ኮምፕሊትሊ ተቀይሮ በጥሩ መንፈስ ሀፒ ኤንዲንግ ነገር ታያለሽ እና ይሄንን እኛ ለምሳሌ ባለሙያ የሆነ እንኳን አናውቅም ነበረ ግን አቻዎቻቸውን አዘጋጅተው ለዚህ ሲጠቀሙ አይተናል እ በዚሁ ዶክተር ምናልባት ትክክለኛ ባልሆነ መንገድ ልጆች የምርመራ ውጤታቸው ሲነገራቸው ምን አይነት ችግር ያስከትላል እኔ አንድ ባለታሪኬ ታሪኬ ኤች አይቪ ከእናት ወደ ልጅ የተላለፈባት ልጅ ሁልጊዜ ትናገራለች፣ ትጠይቃለች። የምንድን ነው መድኃኒት የምንድን ነው የምወስደው ትላለች። እና የሌላ በሽታ መድኃኒት ነው እየተባለች ይች ልጅ ያደገችው እና ትልቅ ሆናለች፣ አስራዎቹ ቤት ገብታለች። እና መድኃኒት ለማምጣት ከእናቷ ጋር እና ከአንድ ጎረቤቷ ጋር ሲሄዱ ጎረቤትየው በቃ ኤች አይቪ ያለብሽ ብላ ነው የነገረቻት። እና ይቺ ልጅ ከፍተኛ የአእምሮ መረበሽ ችግር ውስጥ ለረጅም አመታት ስትሰቃይ የነበረች ልጅ አሁን ያው እግዚአብሔር ይመስገን ጥሩ ደረጃ ላይ ሆናለች፣ እና ከባድ ጊዜ ነበር ያሳለፈችው። እስቲ ምን አይነት ችግሮች ያስከትላል? እንደዚህ ድንገት መንገር ሳይዘጋጁ መንገር፣ እንዲህ ትክክለኛ ያልሆነ መንገር የምንለው ይህንን ነው። ትክክለኛ ባልሆነ መንገድ ልጆች አወቁ የምንለው በሶስት አይነት መንገድ ነው። አንደኛው ያልታቀደ ቅድም በቅድ በፕላን መመረት አለብን። ያልታቀደ ከሆነ ፕላን ሳይደረግ ከሆነ ይህ ትክክለኛ ያልሆነ መንገድ ነው። ያልታሰበ ሲባል ያልታሰበ ኢናድቨርተንት ምንለው። አሁን ቅድም የሰጠሽ ኤግዛምፕል ስለ ጉዳዩ እውቀት አላት ሴትዮዋ። ነገር ግን ትክክለኛ ባልሆነ መንገድ ነው የተናገረችው ባልታሰበ ሰዓት ሳትዘጋጅበት ልጅቷም ባላሰበችው መንገድ ነው የሰማችው። ስለዚህ ይሄ ያጋጥመናል። ምንድን ነው የሚያመጣው? ልጆቹ ላይ ልጆቹ ላይ የሚያመጣው በጣም ብዙ። በመጀመሪያ ደረጃ ለመጀመሪያ ጊዜ ሲሰሙ ኤች አይ ቪ እንዳለባቸው ከእናት ወደ ልጅ እንደተላለፈ ሲሰሙ የመጀመሪያ ብለው የሚያደርጉት ቤተሰብ ነው። ቤተሰብ ላይ ጥላቻ ይኖራቸዋል ከፍተኛ ወቀሳ ቤተሰብን መውቀስ፣ ከዛ ቀጥሎ ራስን መውቀስ፣ ለምን ከእንዲህ አይነት ቤተሰብ ተወለድኩ ብሎ ብሎ ወደ እግዚአብሔር የሚያመልኩትንም ለምን እግዚአብሔር ከእንዲህ አይነት ቤተሰብ እኔ ተፈጠረኝ፣ እንደዚህ አይነት ነገሮች። ከዛ ቤተሰብ ላይ እንደዚህ አይነት ስሜት ካላቸው ለማህበረሰቡ ዝቅተኛ እንግዲህ ዝቅተኛ የሆነ ስሜት አነስተኛ የሆነ ስሜት ይፈጥርባቸዋል። በጣም መወዳት እናቴ፣ አባቴ ወይም አጎቴ አክስቴ፣ ወይም አያቴ እኔን ከዋሸች ሌላ የማህበረሰብ አባል እንደማይዋሸኝ ምንትናለ እኔን እንደማይወደኝ እንደሚወደኝ እንደማይወደኝ በምንድን ነው የማውቀው የሚል ራሳቸውን የሚጠይቁና ለዚህ ጥያቄ ትክክለኛ መልስ እያገኙ ስላልሆነ ወደ ማይሆን ውሳኔ ይገባሉ። ኢሚዲየት ወዲያውኑ እንደሰሙ ከፍተኛ የስሜት መጎዳት አለ። በተጨባጭ ለረጅም ወራት ለዲፕሬሽን የታከሙ ልጆች እናውቃለው። ራሳቸውን ለማጥፋት የሞከሩ ልጆች እናውቃለን። ይህም ከዚህ ጋር ተያይዞ ተስፋ መቁረጥ በትክክል መድኃኒታቸውን ከመድኃኒት ጋር ያለውን ቁርኝት በጣም መቀነስ፣ ማቋረጥ እንደውም ለመሞት ከመፈለግ ጋር ተያይዞ መድኃኒቱስ ምን ያደርግልኛል ወደሚል ስለዚህ መድኃኒታቸውን በትክክል በመውሰዳቸው ምክንያት ሊያገኙ የሚችሉትን ኳሊቲ ኦፍ ላይፍ የተሻለ የህይወት እንትን አያገኙ እና ከባድ ነው። እስከ ህይወት ማጣት የሚያደርስ። እስኪ ትክክለኛ ያልሆነ አነጋገር ምናልባት ከልምድም ዶክተር ሰምተው ሊሆን ይችላል። እና እንዴት ያሉ አነጋገሮች ናቸው? አንደኛው ቅድም ያልሸው አይነት የሚያውቁ ቤተሰብ ምናምን እናታቸውን ወይም አባታቸው ፖዚቲቭ እንደሆነ የሚያውቁ ሰዎች ልጆቻቸው ከልጃቸው ጋር እንዲገናኝ የማይፈልጉ ሰዎች አብረው ሲጫወቱ ሲላፉ ምናምን ሲያዩ ናንቺ ናም ብለው ነጥለው ሲያስገቡ ያንን ነገር ልጆቹ አንለያይ ሲሏቸው የመንገር ኤድሳን ናቸው። ይሄ ያልተፈላጊ ያልሆነ ይህን ነገር መንገር፣ ሁለተኛ ልጆቹ መታየታቸው በመውሰዳቸው ምክንያት እኩል እድገት ይኖራቸውና ምንም በሳያውቁ በትክክል ስላልተነገራቸው ሲሳተፉ በማህበራዊ ህይወቱ ሲሳተፉ እዛ ነገር ላይ ሲገለሉ እንዳይሳተፉ ሲደረግ ይሄ በጣም ጎጂን ነገር ነው ሶስተኛው በትምህርት ቤት እነዚህ ልጆች አሁን ዩኒቨርሲቲ ደረጃ የደረሱ እና በዩኒቨርሲቲ ሌቭል ለዚህ ተብሎ የተዘጋጀ ክፍሎች እያሉ በደንብ ባለመሰራቱ ምክንያት በዩኒቨርሲቲ ደረጃ በዶርሚተሪ መድኃኒት መውሰድ ያለመቻል ይሄ እነዚህ እነዚህ ነገሮች ችግር ውስጥ ይከቷቸዋል። ስለዚህ ብዙዎቹ የሚነግሩን በአጋጣሚ ያወቁበትን ልጆቹ በአጋጣሚ ያወቁበትን ነገር ሲነግሩን በራሳቸው እየተመራመሩ ነው። ከስድስት ዓመት ከሰባት ዓመት ጀምሮ ያዩትን ጽሁፍ በምትታከምበት ታያ ጽሁፍ ጽፍ ገብተው ኮምፒተር፣ ኢንተርኔት ኢንተርኔት በምናምን ያገኛሉ እና አውቀው አልነውላቸው ማለት እንችላለን። ለወላጆች ወላጆቻቸውን ያን ነገር ሲነሳ እናትየ ስትነርቭ ስትሆን እምባዋ ሲመጣ አባትየ ሲናደድ ምናምን ከሚያዩ እንዳላወቀ ሆነው ይቆዩላቸዋል። ከዛ በዚህ ፕሮግራም፣ በተለያየ ከኛ ጋር በሚኖረን ፕሮግራም ቶሎ ፈጥነው ወደ ዝግጅት ውስጥ የሚገቡና ቶሎ አውቀው የሚነግሩን እነሱ ናቸው። ስለዚህ በትክክለኛው መንገድ መሄድ የሚጠቅመን የልጆቹን ስሜት ጠብቀን እድገት ደረጃ ጠብቀን የባለሙያውን ዝግጅት ጠብቀን የወላጅን ይህ ሁሉ በህብረት በሚሰራበት ጊዜ በጥሩ መንገድ እንትን ይላል። ስለዚህ በልጆቹ መንገድ ደግሞ ስናየው አድገው ለእናቶቻቸው ትልቅ አስተዋጽኦ የሚያደርጉ ልጆች አሉ። ፖዘቲቭ ከሆኑ በኋላ ወላጆቻቸው በጣም ተደስተው መጥተው ይነግሩናል። ኤኒቪን እኔ ራሴ መድኃኒቴ በትክክል እንድወስድ እያገዘችኝ ነው። እኔ አልነግራትም ብዬ ይናል ጊዜ ቆይቼ ወይም አልነግረውም ብዬ ይሉናል። እና ትክክለኛ ያልሆነው መንገድ በአብዛኛው ካለመዘጋጀት እዚህ ትኩረት አድርጎ ፕላና ካለማድረግ፣ እቅድ ካለማድረግ እና መጨረሻ ላይ ደግሞ ይሄ በድንገት ዝም ብሎ መናገር ያው በአንዳንድ ህይወታቸውንም በጣም የሚቀይረው ይመስለኛል። ሱስ ውስጥ የሚገቡ ወጣቶች ይኖራሉ። ሪአክሽኑ በጣም ብዙ ነው። አረባ እራሳቸውን መደበቅ ይጀምራሉ። ራሳቸውን ደብቀው ቅድም ያልኩሽ ነገር መድኃኒት ማቋረጥ ደረጃ ደርሰው እነዚህ የኤድስ ደረጃ የምንለው የኤች አይ ቪ ሶስተኛ እና አራተኛ ደረጃ ላይ በሚደርሱ ጊዜ የሚታሙት ህመም እንዳይንቀሳቀሱ ሲያደርጋቸው የዛን ጊዜ የሚታወቃለ መድኃኒቱን እንዳቋረጡ። ስለዚህ ወደዛ ደረጃ እንዳይደርሱ ለማድረግ ይረዳል። ምናልባት ዶክተር በዚሁ ጥቅሙን ብንመለከተው በትክክለኛው መንገድ ሳይንሳዊ በሆነው መንገድ ቅድም ባለው መንገድ እያዘጋጁ የመጡ በትክክለኛው ሁኔታና ጊዜ መንገር ጥቅሞቹን እንመልከት። እኔ አሁን በጣም የሚያስደስቱ ኤች አይ ቪ በደማቸው ውስጥ የሚገኝ ከእናት ወደ ልጅ የተላለፈባቸው ወጣት ልጆች፣ ትልልቅ ልጆች አውቃለሁኝ ውጤታማ የሆኑ ልጆች እና በትክክል እንደተነገራቸው ያስታውቃል። እና ጥቅሙን እንመልከተውስጥ መጀመሪያው ከተነገራቸው በፊትና ከመነገሩ በፊትና ከተነገራቸው በኋላ ከመድኃኒታቸው ጋር ያለው ቁርኝት በጣም ይሻሻላል። በትክክለኛው መንገድ ሲነገር ወደውት፣ ፈልገውት የእያንዳንዱ መድኃኒት ሳይድ ኢፌክት እየጠየቁ የሚሰማቸውን ነገር ኦፕንሊ ዲስከስ ማድረግ ይጀምራል። ሁለተኛ፣ ለሌሎች ልጆች ይተርፋሉ። ልክ እነሱ ያሳለፉትን ጊዜ ስለሚያውቁ ልክ ይሄ ነገር ሲነገራቸው ምን ይላሉ? እኔ ያለፍኩበትን ችግር ማለፍ የለበትም ብለው አቻ ልጆችን ይደግፋሉ። አቻ ልጆችን በራሳቸው ወጪ በራሳቸው ጊዜ መጥተው ቀጠሮ ሳይኖራቸው መጥተው ያግዛሉ። እና ለባለሙያም ትልቅ እረፍት ነው፣ ለቤተሰብ ትልቅ እረፍት ነው። ሶስተኛው ቅድም ያላግባብ በሚነገር ጊዜ የሚኖሩ የአይምሮ ጤና ችግሮች አሉ። በተለይ ከዲፕሬሽን ጋር ከአንግዛይቲ ጋር ከሱስ ጋር የተያያዙ ነገሮች እነዚህ ሁሉ ነገሮች አይኖሩትም። እነዚህ የአይምሮ ጤና ችግሮች ሁሉ አይኖሩትም። በዚህ ምክንያት ጤናማ ከሆነ ይሄ ልጅ ጤናማ ወጣት የሚያደርገውን የትምህርት ለትምህርቱ ይህን የምፈልገው የምፈልገው ትምህርት ይሄ ነው፣ የምፈልገው መማር የምፈልገው ይሄ ነው፣ መስራት የምፈልገው ይሄ ነው ብሎ ውሳኔ ሰጪነት ዲሲሽን ሜኪንግ ኢምፓወርድ ይሆናሉ ይበረታሉ። ስለዚህ መጨረሻው እና እኛም ሁልጊዜ የምንፈልገው የተሻለ ህይወት ኳሊቲ ኦፍ ላይፉ ተሻሽሮ ያለ ልጅ እና ያለን ማለት ነው። እንደ ማንኛውም ልጅ ትምህርቱን የሚማር ስራ የሚሰራ አጉቶ የወለደ ልጆች ያሉት ሰው ይሆናል ማለት ነው። ስለዚህ ትልቁ ጥቅም ትንሾቹ ነገሮች ብቻ ሳይሆኑ መጨረሻ ላይ ፍሬያማ ዜጋ ይሆናል ማለት ነው። ምናልባት ዶክተር፣ የመጨረሻ ጥያቄ የማደርገው አሁን እዚህ ችግር ውስጥ ያሉ ወላጆች ይኖራሉ የመጨረሻ መልእክት ለነሱ ብናስተላልፍ፣ ምክንያቱም ጭንቀት ጥሩ መፍትሄ እንዳናመጣ ያደርጋል እና የት መሄድ ምን ማድረግ እንዳለባቸው እንደው ብንጠቁማቸው ደስ ይለኛል። በጣም ጥሩ። ቅድም ምምን ብለናል በትክክለኛው መንገድ በሚነገር ጊዜ ለሌሎች አቻዎቻቸው ይተርፋሉ ብለናል። በተመሳሳይ ሁኔታ በዚህ አይነት ችግር ውስጥ ያለፉት ወላጆች ሌሎችን አግኝተ መንገድ ይፈልጋል ለልጆቻቸው ዲስክሎር ፕሮሰስ ውስጥ ገብተው አልፈው ያሳወቁ ወላጆች አሉ። እነዚህን ወላጆችና ላለማሳወቅ ጭንቀት ውስጥ ያሉ የሚከላከሉ አስራ ሰባት ዓመት አስራ ስምንት ዓመት እስኪደርስ አብረው ሙጥኝ ብለው አብረው እየሄዱ መድኃኒቱ እነሱ እየወሰዱ የሚሰጡ ወላጆች አሉ። እነዚህ ልጆች የማገናኛ ፓረንትስ ፎረም የሚባል ይቋቋማል አለ። ሆስፒታሎች አሁን ይሄንን እንደ ትልቅ ምክንያቱም የሆስፒታሉ ስራ ብዙ ነገር ይቀንስላቸዋል እና መንግስት ይህን አስቦበት በአድቮካሲ ደረጃ እየተሰራ ነው እና ያላሳወቁ እና ያሳወቁ ወላጆችን በማገናኘት ዲስከስ እንዲያደርጉ ይገ አስር ዓመት አካባቢ እናርገነ እና በጣም በአንድ ቀን ውስጥ ራሱ ብዙ የምታየው ለውጥ አለ። እየተላቀሱ ምን እያሉ፣ ለምን? እውነተኛ ታሪክ ነው የሚያዩት። ይሄ ውሸት ፕሮፓጋንዳ ወይንም ያልተፈለገ ነገር አይደለም። ስለዚህ ሆስፒታል ውስጥ በደን ሆስፒታሎች ይሄንን ነገር ማድረግ አለባቸው። ራሳቸውም ወላጆች መጠየቅ አለባቸው። እንደዚህ አይነት ከማን ጋር ላውራ? አሁን ለምሳሌ አስካስ የሚባል የወጣቶች ፖዚቲቭ ወጣቶች ናሽናል አሶሲሽን አለ። አንዱ የሚያደርገው ይህንን ነው። ወላጆችን ያላሳወቁ ወላጆች ካሳው ች ጋር የሚገናኙበትን ፎረም አዘጋጅተው በሻይ ቡና ተገናኝተው እንዲወያዩ ማድረግ ነው። ለምን ምንም አይነት ኤክስፐርቲዝ አያስፈልግም። ያለውን ተጨባጭ ችግር እርስ በርስ ይወያያሉ። ሁሉም በስሜት ይገናኛሉ። አንዱ አንዱን በመደገፉ ደስታ ይሰማዋል። ይህን አይነት አንዱ ትልቁ ፎረም ይሄ ነው። በጣም አመሰግናለሁ። እንግዲህ አስካስ ቅድም ኤች አይ ቪ በደማቸው ያለ ወጣቶች ማህበር አለ። የእሱንም አድራሻ ከፈለጉ እኛም ጋር መደወል መረጃ መስጠት እንችላለን። ዶክተር እጅግ በጣም አመሰግናለሁ ዶክተር።